ዳሊያ መስኮቱ ጋር ቀዩ ነገር ይታይሻል? ዙያ ምንም አይደለም፣ በሐሳብሽ ይሆናል ያየሽው። አይደለም ዙያ ትክክል ናት። ሁላችንንም መብራቱን አጥፍተን እንሂድ። አው አለቃ እየተከታተሉን ነው። ተረጋጉ፣ እንዳትንቀሳቀሱ

ትራክ ለማድረግ እየሞከርኩ ግን ሲግናሉ አይሰራም። ኦ ባትሪ ደግሞ 10% ነው የቀረው። አዲ አንተ ሀክ ማድረኪ እንከተል። እኔ ከነዚህ ሰዎች ከርጂም ጂም እየሰራው ነው። ሁላችንም መዘናጋት የለብንም እሺ ቆይ እንደዚህ እስከ መች ነው የምንቆየው? በማሁል ተማመኝ። እሱ ዘዴ አያጠም ኮምበስ በሉላችሁም። ቼስ እያጨሱብን ነው። እዛ ጋር ተደብቀዋል። ሂዱ። አዳምተኝ ለአምስት ሰከንድ እኔ ከላከልላችኋለሁ፣ እናንተ ደሞ ትሄዳላችሁ። ደን አምስት ሰከንድ ብቻ? ምን ነው አለቃ? አላነሰም አለ አትከልጂ ይሄድሽ። አለቃ እየተከታተሉን ነው። ምክንያቱም የእግራችን ኮቴ ይታያል። ጆያ፣ እስኪ የሆነ መፍትሄ ፈልጊ። አረ እኔ እዚህ ላይ መዝለል እፈራለሁ። ሀከሩ ተረጋጋ። አሁን የምንከለድበት ሰዓት የለንም። አያችሁ እዚህ ላይ ብንቆም ኖሮ እንወድቅ ነበረ። በጣም ጥሩ ዞያ። ምን አይነት አውሬ ነው? ያው ዝም ብሎ ድመት ነው ይሄ። አሊያ ዝግጁ ናት፣ ከፈለጋችሁ ኧረ እባክሽ! ድመት ነው ያልሽው፣ እኔ ግን አይመስለኝም። ይሄ ተለክ ነው። የድመቶች አለካ ነው የሚመስለው። እንዳትንከሳከሱ ካል ኦ አሊያ፣ እሱ ምን እንደሚፈልግ ታውቂያለሽ? ሀይሽ ሁሉንም እንስሳቶች እኮ በምግብ ማላመድ ይቻላል። ኧረ እባክሽ፣ ከምርሽ ነው? እኔ አልስማማም። አዎ እዚህ አካባቢ ብዙ ድመት መሰል እንስሳቶች ይኖራሉ። በጣም ጥሩ፣ እስካሁን አላውቅም ነበር። ስንት ጊዜ ነው ተጠንቀቁ ብዬ ነገርኳችሁ? አሁንም ሳትይዟችሁ አመለጣችሁ አደለ? አዳምጡኝ መርማሪዎቹ ሁለት ጊዜ አምልጠዋል። ለሶስተኛ ጊዜ ግን ምንም ስህተት አልፈልግም። በደንብ ተከታተሏቸው፣ ድሮኖችንም ተጠቀሙ። ማሁል፣ ከአንዴም ሁለቴ ያመለጥክ፣ በሶስተኛው ግን አታመልጥም። አረ እኔ በጣም እየበረደኝ ነው እሳቱ ምንም በደንብ ሊያሞቀኝ አልቻለም እባክሽ ስልኬ አምስት ፐርሰንት ነው የቀረው ስለ ሙቀት ምን አገባኝ አሁን ላፕቶፒን ማብራት ነው የምፈልገው አሁን የመጀመሪያ ምሽናችን ቀላል ነው። አናንያን ደህና ቦታ መውሰድ ነው አዎ ቴምፕሉ ጋር ቶሮ ማልድረስ አለብን ቶሮ ነው ግን በጣም አስፈሪ ነው እኮ ሰዎቹ እኔን ከሆነ የሚፈልጉት በእኔ ምክንያት ደግሞ እናንተ ችግር ውስጥ እየገባችሁ ነው አይደል? በፍሱም አይደለም አናንያ፣ ይህ ኮ የእኛም ግዴታ ነው። አታስቢ፣ ቴምፕሉ ጋር ደርሰን ምስጢሮን ለመፍታት አንቺ ብቻሽን ምትረጂን በዚህ ሰዓት፣ አናንያ ሰዎቹ እንዳይነኳት ማድረግ አለብን። አሁን ምን ማድረግ እንዳለብኝ ያውቃለሁ። ያሰብኩትን ሳላሳካ ከዚህ ቦታ አልሄድም። መጀመሪያ ማስቀደም ያለብን አናንያን መጠበቅ ነው። አንዳንድ ጊዜ ለማሸነፍ ወደ ኋላ መቅረት አለብን። ከሁሉም ደግሞ የሚቀድመው እርስ በርስ መተፋቀር አለብን። ኦ፣ እንዴት ደስ የሚል የሮሊንግ ጨዋታ ነው! መቼም ቢታወቅ ራሱ ኒንጃ የምታገባ አይመስለኝም። ወይኔ ዞያ! ዞያ! እኔም ብቻ ተመልከች፣ መቼም አትወድቅም። አለቃ፣ በጣም ፈርቻለሁ። ስምበለ ፍቼ ነኝ እዚህ። አንቺ እኮ ትንሽዬ መርማሪ ነሽ። ሁላችንንም አስደነገትሽን እኮ አለቃ። ለምንድን ነው ከኋላ የሆኑት ሌሎቹ? እኔ መቼም ቡድኖችን ከኋላ አድርጌ አልተዋቸውም። ምን አኮሽክ አሁን ትንሽ አራፍተን ብንወስድ። የዛሬው ጉዞአችን በጣም አስፈሪ ነው። እያንዳንዱ እንቅስቃሴያችን ላይ የሆነ ችግር ሊፈጠር ይችላል። ምክንያቱም ሁላችንንም እየተከታተሉ ነው። እናም የእኔ ኃላፊነት ቡድኖችን እንዳይጎዱ መጠበቅ ብቻ ነው። እና ማሁል ቡድኖቹ ሳይጎዱበት የሚጠብቃቸውና የጀምሩትን ጉዞ የሚጨርስ ይመስላችኋል? እስኪ ማሁልን ከወደዳችሁት ኮመንት ላይ ማሁል ጀግና ነው እያላችሁ ጻፉ። እንዲሁም ሁላችንም ቪዲዮን ላይክ አድርገነው እንጀምር። እናም ሁል ጊዜ ማሁልን የምትፈልጉት ከሆነ ሰብስክራይብ አድርጉት።